ሰላም የተወደዳችሁ አድማጭ ተመልካቾቼ፣ ሽመልስ መረሳ ገብረ ሚካኤል እባላለሁኝ። ከዚህ ከአገር ካናዳ ሰሜን አሜሪካ ነው መኖሪያዬን በአሁኑ ሰዓት ያደረግኩት። የምሰራው ስራ ሴትልመንት ፕራክቲሽነር ይባላል። ወይም ደግሞ እዚህ አገር ወይም አገር ካናዳ ውስጥ በዋናነት ደግሞ ኤድመንተን እና አካባቢዋ በአልበርታ ግዛት ዋና ከተማ ኤድመንተን ውስጥ የሚመጡትን አዳዲስ ነዋሪዎችን የሽግግር ሂደት ወይም ደግሞ ስራቸውን እንዲሰሩ እንዲሁም ደግሞ በዚህ ሀገር አሰራር መሰረት የሚሄዱበትን መንገድ ማመቻቸት መረጃና ሪሶርሶች ወይም ደግሞ መረጃዎችን በመስጠትና የሚያስፈልጉ ግብአቶችን በማቅረብ ነው የምሰራው። እዚህ ከተማችን ውስጥ ወደ ስድስት የሚጠጡ የሴትልመንት ኤጀንሲስ ወይም ደግሞ አዳዲስ መጪዎችን የሚያግዙ ተቋማት አሉ። ከነዛ ውስጥ ኤድመንተን ኢሚግራንት ሰርቪስስ አሶሲዬሽን የሚባል ተቋም ውስጥ ሲኒየር ሴትልመንት ፕራክቲሽነር ሆኜ ነው የምሰራው እና ተቋሙ ብዙ ፕሮግራሞች አሉት። ፐርማነንት ሬዚደንስ ወይም ደግሞ የቋሚ ነዋሪነትን ፕሮግራም የሚሰጥ ከዚያ ደግሞ ሰዎች በተለያየ መንገድ መጥተው ሬፊጂ ሆነው ሊመጡ ይችላሉ። አሳይለም ሲክ ሊያረጉ ይችላሉ። እነዛን ካደረጉ በኋላ ወደ ፐርማነንት ሬዚደንስነት ወይም ደግሞ ወደ ሲቲዝንነት የሚሸጋገሩበት መንገድ የማመቻቸት ስራ ነው የሚሰራው ማለት ነው እና ተቋማችን በቢሮ ውስጥ ከሚሰጣቸው ፕሮግራሞች በተጨማሪ በትምህርት ቤቶች እንዲሁም በሕዝብ ቤተ መጽሐፍት ውስጥ የሚሰጣቸው ፕሮግራሞች አሉ። እኔ በዋናነት የምሰራው ወይም ደግሞ ፕሮግራም ኮኦርድኔት የማደርገው በትምህርት ቤቶች የሚደረጉትን ስራዎች ወይም አገልግሎቶች ነው። ወደ አራት ትምህርት ቤቶችን በዋናነት ያለው ወይም ደግሞ እዚያ እነዚያ ትምህርት ቤቶች ውስጥ የመጡትን አዳዲስ ተማሪዎችን እና ወላጆችን አግዛለሁኝ ማለት ነው። እና የተለያዩ መረጃዎችን ነው የምንሰጠው፣ እንዴት አድርገው ስልጠና መከታተል እንደሚችሉ፣ እንዴት አድርገው ወደ ስራ ማግኘት እንደሚችሉ የሽግግር ሂደቱን የማገዝ ስራ ነው በዋናነት የምንሰራው። ከዛሬ ጀምሮን እንግዲህ አይ ቲንክ ብዙ ጊዜ በስራ ሂደት የሚያጋጥሙኝ ችግሮች አሉ ወይም ተመሳሳይ የሆኑ የሚፈለጉ መረጃዎች አሉ እና ያንን ለማቀላጠፍ በአማርኛ፣ በትግርኛ እንዲሁም በኦሮምኛ ቋንቋዎች የተለያዩ መረጃዎችን በዚህ ቻና ላይ ለማቅረብ እሞክራለሁኝ። እንድትከታተሉኝ ከወዲሁ ግብዣ ለማቅረብ ያክል ነው። መልካም ጊዜ። አመሰግናለሁ።